እዙ፣ አልኖረበትም ቋ አሰላም ወንድም፣ አሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ውድ እና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኔ አልሀምዱሊላሂ ሰላም ነኝ። እንግዲህ ተወልጄ ያደኩበትን የአባቴን ቀዬ ነው ማሳያችሁ እኔ ከዚ ሀገር እንግዲህ ከለቀኩ የቅርታ እንግዲህ ያው ቀዬው ስለተዘጋ ምናምን ይፈጥሯል። ይሄ እንደምታዩት ጓሮ ነበር። አላህ ይዘንላቸው ና እንግዲህ እኔ ከሄድኩኝ በኋላ የቤተሰቦቼ ቤት ተዘግቷል ማለት ነው። እንደምታዩት ይሄ ነው። ቆርቆሮውን እኔ ዛከርኩ በኋላ አሳድስ ነው ዝም ብለን እንግዲህ ቤቱ ራሱ ከተዘጋ አስራ ሁለት አመት ሆነው ማለት ነው። ይሄ ከተሰራ ደግሞ እንግዲህ ያው የድሮ ቤት ነው ማለት ነው። ይሄንን ይመስል ነበረ ህይወት። አንዳንድ ጊዜ ያው ዛሬ አልሀምድሊላሂ ዛሬ ተረጋጋሁኝ፣ እንጂ ህማሙ ስሜቱ ከባድ ነው። ቤተሰብ ድህና ሲሆን በጣም ደስ ይል ነበር። ይሄ ይሄ በዚህ በዚህ ኩሽና ምናምን ነበረ። ያውዝ አክስቴም ስላለች ራስ ወዙኛ ጉ ምናምን ዴ ምናምን እንደዚህ ፈጥራል እየተባለ ፈረሰ ማለት ነው። ኩሽናው ቤቱም እንደምታዩት በቃ ተቆልፏል። ያው አንዳንድ ጊዜ መውለር ጥሩ ነው ይባላል አይደል? ግን ደሞ እኛ ደሞ ሁላችንም ስንለቅ እንደዚህ ሆኖ ቀረ ማለት ነው። ውዶችዬ፣ እንግዲህ እኔ ተወልጄ ያደኩት እዚህ ቦታ ላይ ነበረ። ይሄንን ይመስላል ግቢ ምናምን፣ ካወቃችሁ ይሄ ነው። ያው መሬት ጓሮ ምናምን መሬታችንን የሚያርሰው ሰው ስላለ እዛ አንዳንዴ ከብት እንትን ይላሉ። በእርግጥ ይላል፣ በርግጥ እየከፈቱም ይገባሉ። ቤቱ ያን ደህና ነው፣ በጣም እንትን አላለም። እንደምታዩት ቆርቆሮ ጭርሽ በጣም አዲስ ነው። ይሄን ይመስላል ናቸዋለው እዚህ አክስቴ ያለች ያውኛ አክስቴን ይያልን እንመጣለን እቻ አልহামዱሊላህ አላህ ይዘንላቸው እንግዲህ እነሱ ከሞቱ ራሱ ሀያ ምናምን አመት አስቆጠሩላቸዋለሁኝ ይሄ አክስቴ ጓሮ ነው በዚህ በዚህ ደግሞ ይኸው እንደምታወት ይሄ ጤፉ ላይ ድረስ እንደምታወት ይሄ ይሄ የኛ ነው ይሄ ባህር ዛፉ ምናምን ያው፣ ወንድሞቼም ስላሉ ራቅ ያለ ቦታ ወግድ የሚባል አገር እየመጡ አንዳንዴ ይከፍቱታል። ያው ያውታል ማለት ነው። ቤቱ ፀሐይ ስለሆነ ነው። ይህንን ይመስላል እላቸዋለሁ። ብቻ አልሐምዱላ፣ ግን እኔ እስካለሁ ድረስ አልተዘጋም ነበረ። እኔ ከቤት ስወጣ ሳኡዲ ስሄድ ተዘጋ ማለት ነው። አልሀምድሊላህ ለቤተሰቦች ዱአ አድርጉላቸው። እና እንግዲህ ይሄ ደግሞ ቄሄያችን ቄሄ ሲባል ሰማለች ሰፊ ነው፣ ግን ሀላስ ያያየ ዘመዶች አጎቶች ልጆች ምናምን አለቁ ጥሩ ጥሮቹ ማለት ነው። አልሀምዱላ ልጅናት ይበላቸው። እንግዲህ ፀሐይ ነው በደንብ መቀረጽ አልቻልኩኝም። እላችኋለሁ እኛ ባይብ ዛሬ ደግሞ ወደ ወንድሞቼ ቤት ወግዲ እየሄድኩኝ ነው እንሻአላህ እዛ ደግሞ ያለውን ድባብ አሳያችኋለሁ አሁን አክስቴ ጋር ነው የሰነበትኩት እዚህ እና ወግዴዎች እንግዲህ ማየት ማመን ነው በቃ አዘዙኝ አደርስላችኋል